ኦኬ እኔ መወዳችሁ ማከብራችሁ ከኔጋ ከፌስቡክ ከዩቱብ ከቲክቶክ አብራችሁ የነበራችሁ ሰዎች እኔን የምታውቁ የኔን አመለካከት የኔን ሀሳብ፣ እኔ ሰው ካልደረሰብኝ አልደርስም። እንደገና ደግሞ ቢደርሱብኝ እነሱ በሚሄዱበት መንገድ አልሄድም። ኦኬ፣ ግን አዋንች ጋይስ አዳምጡ፣ ያለችው ነገር የሚገርም ነገር ነው። ወደ ሚስቴ ነው ሚስቴ ነው መናገር የጀመረችው፣ ባለቤቴ አንድ ቀን እዚህ ጋር መጣ። የመማርን ስም ጠርታ አታውቅም፣ አታቃትም፣ መማርን አታውቃትም። ስለዚህ እዚህ ጋር ያላችሁ ሰዎች ዝም ብላችሁ ከመሬት ተነስታችሁ ከምትበይኑ እምነት አላችሁ እናት አላችሁ እህት አላችሁ ሚስቶች አላችሁ ፍታዊ ሁኑና ነገሮችን ፍታዊ ሁኑና መስክሩ። ፍታዊ ሆናችሁ ትናንት የተፈጠረውን ነገር ታውቃላችሁ። ጌም ተጫወትን። ከቤት ታየው ጋር አሟት ነበረ። ደስተኛ አልነበረችም። እስ ሳትቀጣ ሄደች። ከዛ በፊት ደግሞ አላቅም ማን ዲቦራ ጋ እየተጫወትኩኝ ዲቦራ ራሷ የጀመረችው ድራማ አላወቁም። ያድን አንደርስታንድ ማነው ስሙ ዳይቦ የሚባል ዳይቦ፣ ምንም ችግር የለም ለምንድነው እነሱ ግን በዚህ ደረጃ ሲያደርጉ የነበሩት? አደድነው አውቀው ፈልገው ነበር ም

ታውቃላችሁ ይቅርታ ጠይቃ ትመጣለች ኤቭሪ በዲ ዴይ ዶ ታት አይ ነቨር ጎ ከነሱ ቤት አይ ነቨር ሴይ ይቅርታ ለነሱ አይ ነቨር ዶ ታት ሼድ ቢከዚ እኔ ሰዎችን ሪስፔክት አላደረገም ስለዚህ አሁን እኔ ከቤት ታየ ጋር ሀያም ነው ፕሮብለም ቤት ታየ አትደረቢ ልሂድ እሷ ትስደበኝ መማር ትስደበኝ በቤትሽ ግን አትስደበኝ በቤትሽ ከሰደበችኝ እኔም ደግሞ አንቺን የሚሰድቡ አምጥቼ ባሰደብሽ ደስ እንደማይልሽ አውቃለሁ ይሄ ነገር መለመድ የለበትም። if you have a problem መማር ቤትሽን ከፈችና ብቻሽን ተናገሪ። this is what you do you go around ከሰው ጋር ለማነካካት አሁን ቤት ታየው ለማነካካት ነው። because you know አንቺ ቤት ታየው እንድትጠላ ትፈልጊያለሽ። you know አትወጃትም። ቤት ታየው አትወጃትም። መማር ቤት ታየው አትወድሽ። መማር ጅጂኪ አትወድሽ። ነግሬሻለሁ የሚወድሽ ሰው አንቺን ወደ ለማጣላት አንቺን ለማነካካት አይመጡም እኔሁን አው ነቨር ገው ማን ነው ለምሳሌ አሁን ኪዱ እና ቤታዬ ተጣልቷል አለ ኪዱ ጋር ሂጄ ስለ ቤታዬ አላውራም አናዳካና ፐርሰን አናዳካና ስለዚህ አዳምጡ እና እናንተ ምስክር ስቱኝ የኔም ባ መናገራት የሚያሳየው ዩ ሃብ ኖ ክላስ ወሳብ ዳይቦ እንዴት ነህ ብራዘር

ቲክቶክ ራሱ አይፈቅድም። እህታችን ስለሆንሽ ሀበሻ ስለሆንሽ ዝም አለን፣ ዝም አለን። ሀበሻ ስለሆንሽ ጎንደሬ ነኝ ስላልሽ ኢትዮጵያዊ ነኝ ስላልሽ ዝም አለን። ቢካዝ አንዳንድ ጊዜ ምናልባት ለመልካም ነገር ሊሆን ይችላል ብለን ዝም አለን። አይደል እንዴ? ለሕዝቡ ነገርን። አሁን መማር ጋር እርዳታ የለም ኖ ሞር። አስጠፍቼዋለሁ። ተናደሻል። ቦንቲሻ ፈለጋ ጥናጤዎስ አንቺ ቤት መጥቶ እንዲሰበሰብ ያደረግሽው ያችን 30 ፐርሰንት ለመውሰድ ነው። መልሽለት፣ ስጩ አዳሜ። እንደነ ሀቢባ እንደነ መማር ያሉ ሰዎች የምትሯሯጡት ደሆነ ያክናች ዱነ ፌቨር ይህ ዱነ ሰ ፌቨር ማንንም ዩዋና ዱነ ፌቨር አንድ ነጥብ ምናምን ሚሊዮን የገባሹ ምን አርገሽ ነው? እስኪ ጎ ተመልከች። ለኦሮሞም ለትግሬም ምናምን ለምናምን እያለሽ ግን ከዛ ደግሞ ፋኑን የብለሽ ትመጫለሽ የብልጽግና ደጋፊ ነሽ፣ መብትሽ ነው። መማር ዩክቢ ብልጽግና አንቺ፣ እንዲሁም የብልጽግና አጀንዳ ተሰጥቶች ትመጫለች ብዬ አምናለሁ። መብትሽ ነው፣ ግን አይ ሪፒት ዩ ሃቭ ዘ ራይት ቱ ኤክሰሳይዝ ኤኒቲንግ ዩ ዋንት ቢኮዝ ዩ ዱ ሃቭ ዘ ፍሪደም ባት አይ ዱ ሃቭ ዘ ፍሪደም ቱ ዲስ ዲስ ዲስአግሪ ዊዝ ዩ። አይ ዲስአግሪ ዊዝ ዩ። አሁን ልስን ስ ወሽ ማ ዋይፍ እንደ እንደዚህ አይነት ሰው አቅፎ መተኛት ማርያምን ሺህ ዓመት ቆሞ መቅረት ይሻላል። እንደዚህ አይነት ሰው አቅፎ መተኛት ማ ዋይፍ እኔን አቅፋ ስለምተኛ ዩ ጋይስ፣ ግን ሁሉ ጊዜ በትዳር ለመግባት የምትፈልጉት ዋይ አዩ ጋይስ ገንስት ላይ ዋይ ለምን ይመስላችኋል? እናንተ ቁማችሁ ስለቀረሽ ምናለች እንደዚህ አይነት ሀያ አመት ትዳር ሀያ አመት ትዳር አራት ልጆች ያፈራን ፍቅራችን ዓለም የሚያውቀው ሶሻል ሚዲያ በደንብ የሚያውቀው ዋይ አዩጋይስ በዚህ ደረጃ ዋይ ክፋታችሁ በእናንተ ቤት እኮ ይህ እኮ ሰይጣን መንፈስ ነው። አስወርት ጋር እንብላችሁ እንደዚህ አይነት መርዘኛ ሰዎች የሉ ምን ያደርጋሉ። እኔን ተናገሪ እኔን እየተናገርኩሽ አይደለ ደግሞ እኔ ደግሞ የተናገሩ በስራሽ ል የጋሞ ጎፋ ብር በልተሻል፣ አልበላውም ብለሽ መረጃ አምጭ ብሪንግ ሪሲት የቦሩ ሜዳ ብር አልበላውም ብ ዘመድኩን በቃ ልፔጅ ለጥፎታል መጠው ሰዎች ተናግረዋል። ዊን ብሪንግ ብዙ ነገር የአበቅየለሽ ጉዳይ ምን አደረግሽው? መማር የአበቅየለሽን ጉዳይ ምንድን ያልሺው? ማታ ማታ እንቅልፍ እስከሚይዘኝ ድረስ በስልክ እያዋራሁት ነበር። አለሽም። ማነው? አዎትን እንዴ! ጭራሽ አንቺ አሁን እኔን የመናገር እንኳን ሞራል አለሽ? ዩ ሃቭ ዘ ሞራል? ከዮናስ ጋር ሆነሽ ተመልከቱ። የእሷን ጓደኞች፣ የመማር ጓደኞች፣ የእነሱን ክሊክ ተመልከቱ። ሉክ አት ዜር ክሊክስ፣ ሉክ አት ዜር ግሩፕ፣ የብልጽግና የካድሬ ስብስብ። ሺ ዋንትስ ቱ ቶክ ሙሉ የአማራ ሕዝብ አዝኖብሻል። ሙሉ የጎንደር ሕዝብ አዝኖብሻል። ብልጽግና ብቻ ነው አንቺ የሚደግፍሽ። ላቃሰይ እኔ ስፖርተርም ደጋፊም ተቃዋሚ አደለም ለብልጽግና ለማንም ፖለቲካ ፓርቲ። የፋኖም ደጋፊ ተቃዋሚ አደለም፣ የሸኔም የማንም ተቃዋሚ ደጋፊ አይደለሁም። ለሁሉም ሙዚቃ ሰርቻለሁ፣ ለፋኖም ለሸኔም ለቲፒለፍም ለአብን። አሁንን ጌታ ምስክሬ ነው። እኔ ዶ አይ ሜክ መስቴክስ የስ ሜክ መስቴክስ

እኔ ኝ ሶሻል ሚዲያ ላይ የወጣሁት ማ ዋይፍ ደዝን ነው። ዩ አታውቅሽም። አንድ ቀን የእኔ ሚስት እንዲያውም የሚገርማችሁ ነገር ሁል ጊዜ ታዝናለች፣ ተዋቸው ምናምን ሲ በጣም እውነት ነው። አንዳንድ ጊዜ አሁን ቤታዬን ታቃታለች፣ ተዋት ትላለች። ወጣት ልጅ ትናት በላት በጣም በሚገርማችሁ፣ ጸልላቸው ነው የምትለኝ። ጸልላቸው፣ ለምንድን ነው አቅርበ ግን ለምን አታናግራቸውም? እንደዛ ትበል ምናምን የምትል ሚስትን ያለች፣ እንደዛ የምትል ሚስትን ያለች የእኔ ሚስት

እንዴት ሚስቱ ትወደዋለች አዳምጡ ጋይስ ተጀምር። ምን አባቱ ሊያመጣ ምን አባቱ ሊያመጣ ማርያም፣ እንደዚህ አይነት ሰው አቅፎ መተኛት፣ ማርያም ሺህ አመት ቆሞ መቅረት ይሻላል። እኔ እና እሱ ገና ብዙ ነገር ይቀረናል። እኔ እኮ ይገርመኛል። እኔ እና እሱ ገና ምንድን ያለን? እኔ እና አንቺ እንደ ሌሎቹ ጋር ደግሞ ምልቲ ነው እንዴ ትዳር ካለው ወንድ ጋር ምንድን ነው ያለሽ? በእርግጥ ብዙ ጊዜ ትዳር ካለው ወንዶች ጋር ትገኛለሽ አለ እንዴ። በተለያየ ቦታ ሸረተን ሆቴል ኢትዮጵያ ከሶስት ዓመት በፊት ልንገርሽ፣ ቦታውን ከማንጋኖ ልንገርሽ። እኔ እንትን አይደለሁም፣ እኔ ፖሊስ አይደለሁም። የሰውን ትዳር

እንድናንተ ለፍላፊ አይደለሁም፣ አለፈለፍም። የተማርኩስ ታርጌትድ ነው። እኔ ታርጌትድ በዚህ ደረጃ ግን ለተዳር ግን አላገባሽ ማለት

ሰው ምን አልኩኝ? ላሽ አልኩኝ። ላሽ ስትሉ የፈራችኋቸውን እኔ ማንንም ፈርቻ አላቅም። መማር ቦንቱ በደምብ አድርገሽ አዳምጪ። አንቺ መከታያ የምትይው ዮናስ ሲጋል ያገለባበጥኩልሽ በራቁቱን ያስቀረውልሽ ጀግና ነኝ። እኔ ደግሞ እኮ ጎንደሬት ያለሽ እንዳንቺ አለት ጎንደር አይቼ አላቅም። ጎንደር ሴቶች ክብር አላቸው። ጎንደር ሴቶች ከአንደበታቸው የሚወጣው ቃል የተቀደሰ ነው። የጎንደር ሴቶች ክብር አላቸው ሴት ልጅ ክብር አላት። የኢትዮጵያ ሴቶች ክብር አላቸው። እንዴ ለሲ አንቺ እኮ ነጠላ ለብሰሽ እኮ ከቄሶች ጋር ገንዘብ አሰባሰሽ። በመነገታው እኮ ደግሞ በመነገታው ደግሞ ከተሳዳቢዎች ጋር ቁጭ ብለሽ እኮ እንትን የምትሽቁርም የሚኮንሽ በአደባባይ እኮ ቴዲ አዋሳ እኮ ንቅ ምንድን ነው ድንግልነትሽ ክብረ ጽህነሽ አለ ብሎ ሲጠይቅሽ እኮ ደስ ላይክ ሽን ንጆይ ካነ ቶክ የምትወጁ እንደ አይነት እንትን ነው ዩ ላይክ እኔ እንደዛ አላላዋራሽም አላይሽ አልኩኝ፣ አለ እንዴ አላይሽ አልኩኝ። በቃ እኔ ከዚህ ሶሻል ሚዲያ ላይ አላይሽ ምንም እንደምን በቃ አላይሽም፣ አልፈልግሽም። ክብር ያቸው ሴቶችን ብቻ ነው የማከብረው እኔ፣ ክብር ካላቸው ሴቶች አከብራቸዋለሁ። እኔ ጋር መጣችሁ እግራችሁን ለመክፈት ለመሞዳሞድ ምናምን የለም አልፈልግም። ዳሳ ዳካነ ፐሰን አያም ሴጋው ጋይጅና ዞር በይ ይልሻል ቄትሽን አሳይኝ ይልሻል። ወተት ማያዣሽን አሳይኝ ይልሻል። አይ ዶንት ዱ ዳት ካይንድ ኦፍ ስታፍ። ክብር ያለኝ ባለትዳር ሰው ነኝ። እዚህ ጋር የምመጣው ለአስተምር ልዝናና ልጫወት ነው። በቅድስናይና በክብሬ አልደራደርም። እናንተ ፍረዱብኝ። ቪዲዮ ልቀቁብኝ እስኪ። ቪዲዮ አምጡ ልቀቁብኝ እስኪ። ማነው ስምሽ? እስኪ ተነሽና መቀመጫሽን መቀመጫሽን አሳይኛል ለለም እንደ ሞጣ ቀራኒሆ አራት ልጅ አስቀምጦ ሚስቱን ቡና እያፈላች ቡና እየሰጣችው እስኪ ተነሽና እና ተወዛውጂ እያለ እዛ በእንትን ሶሻል ሚዲያ ላይ ሲያማግጥ እያየ ነው። መጽሐፍ ቅዱስ የሰው ልጅ ማማገጥ በማድረግ ብቻ ሳይሆን በአይን አይተ በሃይምሮ ከተመኛት ምንድን ነው የሚለው? አማግጧል። ሞጣ ቀራኒሆ ቁጭ ብሎ ከሴቶች ጋር አላረግም። ዮናስ እንደዛ ያደርጋል። አደርግም፣ ዮናስ አደርግም። ኤልሻዳይ ነው የምሻፍድባታ ይላል ኤልሻዳይ የምትባለው እኮ እሷ ምናምን እንዴት እንደዛ ይባላል ያገባ ሰው እንዴት ለሚስቱ ክብር የሌለው እኔ አንድ ቪዲዮ አምጡ እንደዛ ያልኩት አንድ ቪዲዮ አምጡ አንዲት ሴት ልጅን ቆንጆ ነሽ ያልኩባትን ቪዲዮ አምጡ ቆንጆ እንኳን ነሽ ያልኩባትን እንኳን እንደዛ ዞሪና አሳይ ሰባት አመት እንዴት አለሳሳት ምን አይነት እንትን ብሆን ነው ሰባት አመት ዩጋይስ ኖሚ ፎር ሰቨን ዬርስ አይ ነቨር ናር ብን ወንስ አይ ነቨር ትረትን ኒ ባሪ አይ ኔቨር ትሬትን ኤኒባዲ ሰው አስፈራርች አላቅም። እኔ ማ ቢሄር ቢሄር ሰብ ተሳድቤ አላቅም ገባቸው እንደ ማህበረሰብ። አይ ሴት ልጅን እዚህ ጋር አማልዬ አላቅም። ልታማልዬ ስትመጣ ቦልቄ ለማስወጣት አልፈልግም። እንደዛ ያለ ነገር ሁሌ እነግራቸዋለሁ። ጌም እንኳ ስጫወት ቅድስና ያለው ቅጣት ብቻ ነው የምቀጣው፣ ቅድስና ያለው ቅጣት። ያገባው ሰው ነኝ፣ ባለ ትዳር ነኝ። አናን ሴቶች ደግሞ ዘላችሁ ወዶይ ነው ማን እንዴ እስኪ ከላይ አስጋሰኩ አሽ የለቅሶ ንፍሮ ይጣፍጣል? ሄሎ የለቅሶ ንፍሮ ይጣፍጣል? ወይ የለቅሶ ንፍሮ ይጣፍጣል ወይ አይጣፍጥም? እንደ ለቅሶ ንፍሮ ለቅሶ ንፍሮ ማንም የዘጋግንሽ ማንም የሚዘጋግንሽ ጭራሽ እኔ ደግሞ ደሞ በሜካፕ በምናምን በምናምን ተደርድራችሁ የምትመጡ በሂዩማን አይ ዶንት ላይክ ዳት ሜቅፕ በስሱ ባለቤቷን በስሱ ነው የምታደርገው። በስሱ እንዴት በእናታችሁ ዩ ቲንክ በፊልተር በምናምን ተደድረሽ መጥሽ። አትላንታ ላይ እኮ ታይታቸዋል። ክብሯን፣ ተመልካቾቻችንን አድማጮቻችን፣ አትላንታ ላይ እኮ ሴቶች ተገንተዋል። ሙቀም ስለነበረ ዝናብም ስለነበረ ድመት መስለው ስንቶቹ ከሩቁ አፋቸው እስከሚሸት ድረስ የተገ ከማን ባተወኔ አይዶንት ሪስፐክት ነው ዊመን